ባደረጉት ባደረጉትም አጣራት መንግስት እያለ ያለው አዲስ አበባ ላይ የሰራተኛና ማህበራዊ ሚኒስቴር ስልጠና ካልወሰዳችሁ መውጣት አትችሉም ነው እያለ ያለው። ግን ዛሬ ደግሞ በነበረኝ መረጃ በአጣራት መሰረት እንግዲህ የተወሰኑ ሰዎችም እንዳለፉና እንደተሳፈሩ መረጃ አለኝ። ራስ ደጀን ዘ በጌ ምድር ስለ ኤርፖርት ንገረን። ስለ ኤርፖርት እየተናገርኩኝ ነው። ትናንትና ትናንትና እጅግ በጣም ብዙ ተሳፋሪዎች ይዛችሁ የመጣችሁት ቪዛ ፎርጂድ ነው። ስለዚህ በፎርጂድ ቪዛ መሳፈር አይቻልም። ትክክለኛውን ቪዛ አምጡና ሰራተኛና ማህበራዊ ሄዳችሁ ስልጠና ወስዳችሁ ከዛ በኋላ መሳፈር ትችላላችሁ ተብለው ነው የተመለሱት። ዛሬ ግን ደግሞ በነበረኝ መረጃ ደግሞ የተወሰኑ ልጆች ቪዛ ይዘው ትኬት ይዘው የሆቴል ቡኪንግ ይዘው መሳፈር እንደቻሉ መረጃ አለ። መረጃ አለኝ ከታማኝ ምንጭ ነው ይህንን መረጃ የሰበሰብኩት ማለት ነው። እንግዲህ ይሄ ነገር ያው ከዚህ በፊትም እንደተለመደው፣ ከዚህ በፊትም እንደምናውቀው ሀገራችን ላይ የሆነ ነገር ይጀመራል፣ ድንገት ነው የሚደረገው። ከዛ በኋላ ደግሞ ይቀርና ደግሞ ወደ ኖርማሉ ይመለሳል ማለት ነው። ስለዚህ ዛሬ ባደረግኩት ማጣራት የተወሰኑ ለውጦች ቢኖሩም ብዙ ልጆች እንደተሳፈሩ መረጃው አለኝ። በኖርማል ቪዚት ማለት ይቻላል። ኦፍኮርስ ኦፍኮርስ ነጋዴዎች እኮ በቪዚት ቪዛ ነው የሚመላለሱት እኮ። ለምሳሌ የአምስት ቀን ቪዛ የሚባላለ፣ የአንድ ወር የሚባላለ፣ የሁለት ወር የሚባላለ። ይህንን ኖርማል ቪዚት ቪዛ የያዙ ልጆችን ያሳፍሯቸዋል። ለምን ይመልሷቸዋል? ምክንያቱም እነዛን ልጆች የመለሷቸው ቪዛችሁ ፎርጂል ነው ብለው ከሆነ ህጋዊ ቪዛ ይዞ የቀረበን መንገደኛ ራሱ ህገ መንግስቱ እኮ ይፈቅዳል አለ። አንድ ሰው ወደሚሄድበት ሀገር የሚያስገባው ቪዛ፣ ትኬትና ፓስፖርት ከያዘ ከሀገር መውጣት አለበት ይላል አለ የህገ መንግስቱ ላይ። ስለዚህ ህጋዊ የሆነ ቪዛ ከያዙ አይመልሷቸውም በፍጹም። እኔ ትናንትናም ተናገር ያለው አንድ ሰው አዲስ አበባ ኤርፖርት ሲገባ ማሟላት የሚገባው ሶስት ነገር አለ፤ ቪዛ፣ ትኬት፣ ፓስፖርት። መጀመሪያ ካውንተር ላይ ቼኪን ያደርጋል። ካውንተር ላይ ቼኪን አድርጎ ካለፈ በኋላ የሚቀጥለው ፕሮሰስ የት ነው? ኢሚግሬሽን ላይ የኢሚግሬሽን ባለሙያው የሚፈልገውን ነገር አንድ ሰው ወደ ሀገር ለመውጣት የሚያስፈልገውን ነገር እስካሟላ ድረስ ያሳልፈዋል። ኦኬ። ስለዚህ አንድ ሰው ሲሳፈር ከነዚህ ነገሮች መሃል አንዱን ካላሟላ ይመልሱታል ማለት ነው። ስለዚህ አሁንም ማረጋገጥ የምፈልግላችሁ ጉዳይ ምንድን ነው አስረግቼ መንገር የምፈልገው ዛሬም የተሳፈሩ ልጆች አሉ ትናንትና የተመለሱ ልጆች አሉ ኦኬ ስለዚህ በዚህ ሁኔታ ውሰዱት በዚህ ሁኔታ ውሰዱት በዚህ ሁኔታ ውሰዱት እንግዲህ ዛሬ እንዴት ነው የኢትዮጵያ ሁኔታ እንዴት ነው አዲስ አበባ ኤርፖርት ላይ እንዴት ነው በንባላችሁ መሰረት አሁንም አዲስ አበባ ኤርፖርት ላይ ወደ የትኛውም ሀገር የሚሄድ መንገደኛ እንደ ከዚህ ቀደሙ ቼኪን ያደርጋል መጀመሪያ ካውንተር ቼኪን ያደርጋል መጀመሪያ ገና ሲገባ ጌት ቼኪን ያደርጋል ጌት ቼኪን ከጨረሰ በኋላ ካውንተር ቼኪን አለ ሻንጣ የሚያስመዘንበት ካውንተር ቼኪን ከጨረሰ በኋላ ኢሚግሬሽን ቼኪን ያደርጋል። እነዚህን ሶስት ሂደቶች ከጨረሰ አትሳፈርም የሚባልበት ምንም ምክንያት የለም ያላሟላው ነገር ካለ ቪዛው ትክክል ካልሆነ ቪዛው ትክክል ካልሆነ ፓስፖርቱ ላይ ችግር ካለ ትኬቱ ላይ ችግር ካለ ኦፍ ኮርስ ይመልሱታል። ስለዚህ በደረሰኝ መረጃ ትናንትና የተመለሱት ልጆች በምን ምክንያት ነው ያላችሁኝ፣ ባጣራሁት መሰረት በስራና ክህሎት ሚኒስቴር በኩል ማለፍ አለባችሁ። በስራና ክህሎት ሚኒስቴር በኩል የማታልፉ ከሆነ መሳፈር አትችሉም ብለው ነው በትናንትናው ዕለት የመለሷቸው። ዛሬ ቼክ ባደረኩት መሰረት ደግሞ ዛሬ እጅግ በጣም ከፍተኛ ቁጥር ያላቸው ሰዎች እንደተሳፈሩ ያለምንም ችግር አረጋግጫለሁ። ስለዚህ የምመክራችሁ ነገር ቢኖር ምንድን ነው፣ ሞክሩ አንድ ቀን ቢመልሷችሁ በሚቀጥለው ቀን ሊያሳልፏችሁ ስለሚችሉ ሞክሩ ነው ምለው። ወንድሞቼ፣ እህቶች ሼር ኮፒሊንክ ታርታብ እያረጋችሁ ስለ ባንክ የማወራችሁ ጉዳይ አለ። ስለ ባንክ ከዚህ ቀደም ስለ ባንክ ቤት በተለይ ኢትዮጵያ ላይ አካውንት ከፍታችሁ የመጣችሁ እህቶቼ፣ በተለይ አዲስ የሆናችሁ ተናገር ያለው ከዚህ በፊትም በደንብ አድርጌ አስረድቻለው። ከኢትዮጵያ ስትመጡ ባንክ ቡክ አውጥታችሁ መምጣት እጅግ በጣም ጥቅም አለው። በጣም ጥቅም አለው። ለምን በአሁኑ ሰዓት እንግዲህ እንደምንሰማው እንደምናየው፣ እህቶች ወንድሞች በስደት ዓለም በስደት ሀገር መጥተው የሰሩትን ገንዘብ ለቤተሰብ ነው የሚልኩት። ለቤተሰብ ሲላክ እንግዲህ ቤተሰብ በአማና ያስቀምጣል ይቸግረዋል ሲቸግረው ደግሞ ያን በአማና ያወጣውን ገንዘብ አጥፍቶ ቤተሰብ ይጣላል ይጋጫል እናት ከልጇ ጋር ልጅ ከአባት ጋር እህት ከወንድም ጋር እየተጋጩ እንደሆነ መረጃ አለን መረጃ አለን ስለዚህ ከኢትዮጵያ ስትመጡ አካውንት ስትከፍቱ የባንክ አካውንት ስትከፍቱ እህቶቼ ወንድሞቼ ከዚህ በፊት አንድ ነገር ተከስቶ ለእናንተ ያወራሁበትን አጋጣሚ አስታውሳለሁ አስታውሳለሁ ይሄ ሼር ኮፒሊንግ ካርጉ ሼር ኮፒሊንግ ካርጉ ስለ ባንክ ነው። ከኢትዮጵያ ባንክ ከፍታችሁ ከኢትዮጵያ የባንክ ቡክ ከፍታችሁ ስለመጣችሁ እህቶቼ፣ የከፈታችሁት ወደ ዱባይ በረራ ዜግ ነው፣ አራ ዜግ የለም። ወደ ኢትዮጵያ ስትመጡ ባንክ አካውንት ከፍታችሁ የመጣችሁ እህቶች፣ የከፈታችሁት አካውንት ምን አይነት አካውንት እንደሆነ አጣርታችሁ ነው የመጣችሁት ወይ ወይስ ቤተሰብ ባንክ አካውንት ተከፍቶልሻል? ባንክ አካውንታችሁ ተከፍቷል ስለተባላችሁ ብቻ ነው የመጣችሁት ወይ? ከኢትዮጵያ ባንክ አካውንት ከፍታችሁ የመጣችሁ ባንክ አካውንት ስትከፍቱ የተከፈተላችሁ አካውንት ምን አይነት አካውንት እንደሆነ በደንብ አድርጋችሁ አይታችሁታል ወይ? በተለይ በቅርቡ የመጣችሁ አዲስ እህት ወንድሞች ምክንያቱም እኔ ብር አስገባለሁ፣ ብሩ ግን ወጪ ነው የሚደረገው አለችኝ። ልጅቷ ሞባይል ባንኪንግ አላት። እኔ ብር አስገባለሁ፣ ብሩ ወጪ ይደረጋል። በምን ምክንያት ነው? ምክንያቱም ስለ ባንክ ስናወራ ለምሳሌ እኔ የከፈትኩት እኔ በኢትዮጵያ ንግድ ባንክ አካውንት ከከፈትኩኝ እኔ ከሆንኩ የከፈትኩት የአካውንቱ ባለቤት እኔ ከሆንኩኝ ከእኔ በስተቀረ ብሩን ማንም ማውጣት አይችልም። ራይት ወይ ደግሞ እኔ ከዚህ ሁኜ በኤምባሲ በኩል ውክልና ጽፌ ከዚህ አካውንቴ ላይ እከሌ ብር እንዲያወጣ ብዬ እንደ ራሴ ውክልና እስካልሰጠው ድረስ ከአካውንቱ ላይ ብር ማውጣው እኔ ነኝ። አሁን እኔ የምነግራችሁ በቤተሰብ አካውንት የተከፈተላችሁ በቤተሰባችሁ አካውንት የተከፈተላችሁ ወይ አባታችሁ ወይ እናታችሁ ወይ ወንድም ወይ እህት አካውንት ከፍቶላችሁ የመጣችሁ እህት ወንድሞች አካውንቱን በደንብ አድርጋችሁ እዩት። ምክንያቱም የባንክ አካውንት ሲወጣ እናንተ ይሄን ነገር አትረዱትም፣ አታውቁትም። አንዳንድ ቤተሰብ ሆን ብሎ ያደርገዋል። አንዳንድ ቤተሰብ ሆን ብሎ ያደርገዋል። አንዳንድ ቤተሰብ ደግሞ ባለማወቅ ያደርገዋል። ስለዚህ እኔ አሁን እዚህ ጋር በዚህ በሀሳቤ መግለጽ የምፈልገው ሆን ብለው እንደዚህ አይነት አካውንት ከሚከፍቱላችሁ ቤተሰቦቻችሁ ራሳችሁን እንድጠብቁ ነው ሼር ኮፒንግ አድርጉ ታብታብ እያደረጋችሁ ሁላችሁ ይህ መልእክት ለብዙ እህት ወንድሞች እንዲደርስልኝ ስለምፈልግ ነው ለብዙ ለብዙ እህት ወንድሞቼ እንዲደርስልኝ እፈልጋለሁ። ይሄ መልእክት ሼር ኮፒልኝ ታብታብ እያደረጋችሁ ይህንን መልእክት አስተላልፉልኝ። ስለ ባንክ አካውንት በጋራ ስለሚከፈት አካውንት ነው እየተናገርኩ ያለሁት። በወንድማችሁ ወይንም በእህታችሁ ወይ በአባት ወይ በእናት በጋራ በጥንድ ስለሚከፈት አካውንት በጋራ ሁናችሁ ከፍታችሁ ባንክ የመጣችሁ የተከፈተውን የባንክ አካውንት ሚስጥር የማታውቁ እሱን ሚስጥር ልናገራችሁ ነው። ምክንያቱም እህቶቻችን በማያውቁት መንገድ ገንዘባቸው እየጠፋ ነው። ገንዘባቸው እየተወሰደባቸው በማ በቤተሰቦቻቸው እንዴት እመጣበታለሁ። ሼር ኮፒሊንክ አድርጉ፣ ታብታብ አድርጉ፣ ሼር ኮፒሊንክ አድርጉ። እናንተ ከኔ ጋር ይህንን መልእክት ከሰማችሁ በኋላ ምናልባት እኔ ከላይቭ ከወጣው በኋላ አጠገባችሁ ላለ ለአንድ ወንድም ወይንም ለአንድ እህት ብትነግሩ አንድ ሰው ታተርፋላችሁ። እኔ አንድ ሰው ካተረፍኩኝ እኔ በቂ ነኝ። በቃ አትራፊ ነኝ። አትርፍ ያለው ማለት ነው። አንድ ሰው ካተረፍኩኝ እኔ አንድ ሰው ካተረፍኩኝ ሁለት መቶ ሀምሳ ምናምን ሰው ይታየኛል። እናንተ አንድ ሰው ካተረፋችሁ ብዙ ሰው አተረፍን ማለት ነው። ፌር ኮፕሊንግ ታብታብ እያደረጋችሁ ይኸውላችሁ፣ ለሁለት የተከፈተ አካውንት ለሁለት ሁለቱ ናችሁ ማለት ለምሳሌ እዚህ ያለችው እህት እና ኢትዮጵያ ያለው ዘመድ የከፈቱት አካውንት የጥንድ አካውንት ከሆነ የሚጻፍበት በአማርኛ ወይም ወይ ደግሞ እና ተብሎ ነው የሚጻፈው። ለምሳሌ ለምሳሌ አበበ የሚባል ሰው የጽጌ ወንድም ቢሆን አበብና ጽጌ አካውንት መክፈት ፈልገዋል የተፈለገበት ምክንያት ምንድን ነው በቃ ብሩ በጋራ እንዲቀመጥ ስለተፈለገ ነው ኦኬ ማውጣት ግን አይቻልም በጋራ እንከፍተዋለን ግን ብሩን ማውጣት አይቻልም ብሩን የምናወጣው አብረን ስንሄድ ነው ብሎ ነው የሚከፍትላት ማለት ነው እነሱ ግን ምን አስበው ነው እሷ በሌለችበት ብሩን ማውጣት እንዲችሉ አድርገው ነው የሚያወጡት እንዴት ተመልከቱ አካውንቱ ሲወጣ አበበ እና ጽጌ የሚል አካውንት ከሆነ የተከፈተው፣ ልብ በሉ። አበበ እና ጽጌ የሚል የባንክ አካውንት ከሆነ የተከፈተው፣ በዚህ አበበ እና ጽጌ ተብሎ በተከፈተው የባንክ አካውንት ገንዘብ ቢገባ ሚሊየን በሉት፣ ሁለት ሚሊየን፣ ሶስት ሚሊየን፣ አራት ሚሊየን ገንዘብ ዊዝድሮ ማድረግ የሚቻለው አበበ እና ጽጌ በግንባር ሲገኙ፣ አበበ እና ጽጌ በግንባር ባንክ ቤት መጥተው ሲፈርሙ ብቻ ነው። ልብ በሉ። ይሄ ጥሩ ነው። ከሆነ ሰው ጋር ለምሳሌ ከባለቤታችሁ ጋር አካውንት የምትከፍቱ ከትዳር ጓደኞቻችሁ ጋር አካውንት የምትከፍቱ ወይ ደግሞ ከምትፈልጉት አጋር ሰው ጋር ከንግድ ፓርትነራችሁ ጋር አካውንት ለምትከፍቱ ይጠቅማል። እና የሚለው በእንግሊዝኛው ኤንድ የሚባለው ነው። አበበ ኤንድ ጽጌ። ይሄ ችግር የለውም። አደጋ ያለው አካውንት አደጋ ያለው አካውንት፣ የትኛው አካውንት ነው? አሁን የምነግራችሁ ሁለተኛው አካውንት ነው። ምን የሚባለው ነው? ወይም የሚባለው ወይም አበበ ወይም ጽጌ ተብሎ አካውንት ይከፈታል። የአካውንቱ ስም ማን ነው? አበበ ወይም ጽጌ ምን ማለት ነው? እስቲ ዝም ብላችሁ አሁን፣ የሆነ ሰው ሁለት ሰው አበበ ወይም ጽጌ ብለው የባንክ አካውንት ከፈቱ፣ ብር እዛ ብር ተጠራቀመ። ብሩን ማውጣት የሚችለው ማን ነው? እስቲ መልሱልኝ። ከኔጋ ያላችሁ ሼር ኮፒኒንግ ታብታብ አድርጉ። እጅግ በጣም ወሳኝ መረጃ ነው። ብዙዎቻችሁ ባለማወቅ ገንዘባችሁ እየተበላ ስለሆነ ከዚህ በፊትም ይህን ነገር ተናግሬ ያለው፣ ዛሬም አንዲት እህት ገንዘቧ በዚህ መንገድ ስለተወሰደባት፣ ሲፈን ሁለቱም ማልሽ፣ አዳምጪ፣ አዳምጪ አሁን እየተናገርኩ ያለሁት አበበ ወይም ጽጌ ተብሎ አካውንት ከተከፈተ ብር እዛ ውስጥ ቢኖር ገንዘቡን ማውጣት የሚችለው ማነው? ነው ነው እያልኩት። ሁለቱም ሰው ያወጣል? ሁለቱም መገኘት አለባቸው ማለት ነው? ተሳተፉ። አበበ ከሌለ ጽጌ፣ ከሁለት አንዱ ከተገኘ ጎበዝ። አበበ አበበ አበበ የምትሉት አስተውሉ፣ አስተውሉ። አካውንቱ የተከፈተው አበበ ወይም ጽጌ ተብሎ ነው። የእኔ የጠየቁት ጥያቄ ደግሞ ብሩ ከባንክ ውስጥ ያለውን አካውንት ብር ማን ነው ማውጣት የሚችለው? ማን ነው ማውጣት የሚችለው? ሁለቱን ካልፈረሙ አይቻልም።